ከአዲስ አበባ ጀምሮ በአጠቃላይ በሀገራችን በአራቱ ማዕዘን ያለው የፀጥታ ሁኔታ በከፍተኛ ደረጃ የተሻሻለ የመጣበት ሁኔታ ነው ያለው። ሀገራችን ኢትዮጵያ በዓለም ላይ ትልቅ ቁጥር ወይም ትልቅ የህዝብ ቁጥር ካላቸው አስር ሀገራት አስረኛ ደረጃ ላይ የምትገኝ ትልቅ ሀገር ነች። በአፍሪካ ሁለተኛ ደረጃ የያዘች በህዝብ ብዛቷ እንደዚሁ ደግሞ በኢኮኖሚ አቅሟም አሁን በከፍተኛ ደረጃ በአፍሪካ ውስጥ ከአምስቱ ሀገራት አንዱ የሆነች ሀገር ነች። ለዚህ በጣም በዚህ ግዙፍ ህዝብ ባለበት ሀገር ትልቅ ኢኮኖሚ እየተንቀሳቀሰ ባለበት ሀገር እንደዚሁ ደግሞ ሌሎች የኛ ታሪካዊ ጠላት የሆኑ ሀገራት ደግሞ በእኛ የውስጥ ጉዳይ ጭምር እየገቡ ችግር እየፈጠሩ እቺን ሀገር ሰላም እንዳታገኝ እንዳታድግ ቢችሉም ለማፍረስም ጭምር የሚሰሩ ኃይሎች ባሉበት ሁኔታ አሁን ያለው የጸጥታ ሁኔታ በከፍተኛ ደረጃ የተሻሻለበት ሁኔታ ነው ያለው። እንደ ፌዴራል ፖሊስ በሁሉም የሀገራችን ክልሎች እና በሁሉም በተለይ የፌዴራል ተቋማት ባሉበት አካባቢ ሁሉ ስምሪት ወስዶ እየሰራ ነው ያለው። ለምሳሌ በስድስት መቶ በላይ የፌዴራል እና ሌሎች የልማት ተቋሞች ላይ ስምሪት ወስዶ ጥበቃዎች ያደርጋል፣ ኦፕሬሽኖች ያካሄዳል እና እንደ ሀገር የትም ቦታ ላይ መንግስት በሰጠንና የፌዴራል መንግስት በሚሰጠው ተልዕኮ ሁሉ ስምሪት ውስድን እየሰራን ያለ ነው። አሁን የምናየው የአጠቃላይ ሀገራችን የጸጥታ ሁኔታ በከፍተኛ ደረጃ ተሻሽሏል። ለምሳሌ ለማንሳት በኦሮሚያ ክልል ከዚህ በፊት የሸኒ ሽብር ቡድን በየቦታው ሲፈጽማቸው የነበሩ የሽብር ተግባራት በህብረተሰቡ ላይ፣ በሀገር ሀብትና ንብረት ላይ የሚፈጽማቸውን ወንጀሎች ለመቆጣጠር በከፍታ ሁኔታ በሀገር መከላከያ የሚመራ ኮማንድ ፖስት አለ። በዛ ኮማንድ ፖስት ስር ፌዴራል ፖሊስም የክልሉ ፖሊስም እንደዚሁ ደግሞ የክልሉ የጸጥታ ሌሎች የጸጥታ አካላትና መስተዳደር ተቀናይቶ ከህብረተሰቡ ጋር በሰራው ስራ ዛሬ ላይ በጣም ትርጉም ያለው ለውጥ የተገኘበትና በየትኛውም የኦሮሚያ ማዕዘናት እንቅስቃሴዎች ማድረግ የሚቻልበት ሰዎች ወደ ልማት የተመለሱበትና ተጨባጭ ለውጥ የመጣበት ነው ያለው። እንደዚሁ በአማራ ክልልም በተመሳሳይ የሀገር መከላከያ በሚመራ ኮማንድ ውስጥ ፌዴራል ፖሊስን ተደራጅቶ በተሰሩ ህግ የማስከበር ኦፕሬሽኖች ውጤታማ የሆነ ስራ ተሰርቷል። እዛም ዛሬ ላይ ትላንት እዛም ያለው የጽንፍ ቡድን በህብረተሰቡ ላይ የሚፈጽማቸውን የሽብር ተግባራት በከፍተኛ ደረጃ መቆጣጠርና የአካባቢውን ሰላምና ደህንን ለማረጋጋት በተሰራው ስራ ውጤት ተገኝቷል። ሰው ወደ ልማት ህብረተሰቡ በዚህ ስራ ውስጥም ባለቤት ሆኖ ተሰማርቷል። ከዚህ ጎን ለጎን እንደሚታወቀው የፌዴራል መንግስትም የክልል መንግስታትም የሰላም ጥሪ በተደጋጋሚ እየተደረገ ቀላል የማይባል ቁጥር በሰላም እጁን ሰጥቶ የገባበትና በተለያዩ ስልጠናዎች ውስጥ አልፎ ህብረተሰቡን ተቀላቅሎ የራሱን ህይወት የጀመረበት ሁኔታም አለ። ዛሬም ላይ በየቀኑ ቀላል የማይባል ቁጥር እጁን እየሰጠ ነው ያለው። በየኦፕሬሽኑ ደግሞ ተገቢ የሆነ ህግን የማስከበር ስራ እየተሰራ ነው ያለው። ለዚህ በአጠቃላይ እንደ ሀገር እየመጣ ያለው የጸጥታ ሁኔታ ትልቅ መሻሻል እና አሁን ላይ ከሶሻል ሚዲያ ካምፔን በዘለለ መሬት ላይ ያለው ለውጥ ትልቅ ለውጥ ነው። እሱን በከፍተኛ ኃላፊነት በቀጣይ ማስቀጠል እና የቀረውን አጠናቆ የሀገራችን ሰላምና ደህንነት ይበልጥ ማረጋገጥ የሚገባ ይሆናል ማለት ነው። ከዛም ውጪ እንደምታውቁት በቤንሻንጉል ጉሙዝ፣ በጋምቤላ እንደዚሁ በደቡብ አንዳንድ ቦታዎች ላይ እንደዚሁ ተደራጅተው የህብረተሰቡን ሰላም እና ደህነ ሲያውኩ የነበሩ ኃይሎች አብዛኞቹ የተደረገላቸውን የሰላም ጥሪ ተቀብለው የገቡ ከዛ የተረፉት ደግሞ በጸጥታ ኃይሉ በተሰሩ ኦፕሬሽኖች በቁጥጥር ስር ያሉና ሌሎቹም የተለያዩ ጋ እርምጃ እየተወሰደ ዛሬ ላይ እነዚህ አካባቢዎች ከጸጥታ ስጋ ነፃ ሆነው ስራዎቻቸውን በሰላም እያካሄዱ ያሉበት ሁኔታና ና ቅድም እንዳነሳሁት የፌዴራል ፖሊስ ኦልሞስት የትኛውም የትኛውም በቦርደር ኤሪያም በክልሎችን ቤዝ ፈጥሮ የአካባቢውን ሰላምና ደህንን ለማስከበር እዛ ካሉ የጸጥታ ኃይሎች ጋር ተቀናይቶ እየሰራ ያለ መሆኑን ለማረጋገጥ